ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት ስምንት 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል አምስት ነጥብ አንድ ሬክተር ስኬል የተለካ የመሬት መንቀጥቀጡ ትናንት ምሽት ተከስቷል በአዲስ አበባ ከፍተኛ ንዝረት ነበር ባህርዳርን ጨምሮ በጎጃም ቀጠናዎች ወታደራዊ እንቅስቃሴዎችና ውጊያዎች እየተካሄዱ ነው ዝርዝር የግንባር መረጃዎችን ይዘናል ታንክና ድሮን ታጥቀን እንዴት ፋኖን መቋቋም ያቅተናል ሲሉ የብልጽግናው ጀኔራል ተናግረዋል ፋኖን ማሸነፍ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 አምስት ነጥብ አንድ ሬክተር ስኬል የተለካ የመሬት መንቀጥቀጡ ትናንት ምሽት ተከሰተ። ባለፉት ሳምንታት ትንሽ ጋብ ብሎ የነበረው የመሬት መንቀጥቀጥ ትናንት ማምሻውንና ሌሊቱን ጠንክሮ ተሰምቷል። የአዋሽ አካባቢ ነዋሪዎች ጠንካራ የመሬት መንቀጥቀጥ እንደነበር ገልጸዋል። በአዲስ አበባ በርካታ አካባቢዎች እጅግ የጠነከረ ንዝረትም ለሴኮንዶች ተሰምቶ ነበር። እኛ የተሰማን ከወትሮ የተለየ ነበር ያለው አንድ ነዋሪ ያለውበት ህንፃ ላይ ከፍተኛ መነቃነቅ ተሰምቶናል፣ እጅግ ያስፈራም ያስደነግጥም ነበር ሲል ገልጸዋል። በርካቶችም በተመሳሳይ ህንፃ ላይ የነበረው ስሜት ማየት ከፍተኛ እንደነበር ጠቁመዋል። ከአዲስ አበባ ውጭም በርካታ ከተሞች ላይ ንዝረቱ በደንብ ተሰምቷል። የመሬት መንቀጥቀጡ ከአዋሽ በ50 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ ጠቁመዋል። በሬክተር ስኪል አምስት ነጥብ አንድ መለካቱን አመላክቷል። ይህ የመሬት መንቀጥቀጥ በአዲስ አበባ በፈጠረው ንዝረት ህንፃዎች ከወትሮው የተለየ ሰፋ ያለ ስንጥቅ እንዳሳዩም ተስተውሏል። ታንክና ድሮን ታጥቀን እንዴት ፋኖን መቋቋም ያቅተናል? ሲሉ የብልጽግናው ጀኔራል ተናገሩ። ታንክና ድሮን ታጥቀን ክላሽ ብቻ በያዘ ፋኖ ከባድ ጉዳት ደርሶብናል፣ ሰራዊታችንም የመዋጋት ሞራሉና አቅሙ ተዳክሟል ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀኔራል መሐመድ ተሰማ ተናግረዋል። ከብርሸለቆ ከገርባሳና ከሀረር ወታደራዊ ማዘዣ ጣቢያዎች የተውጣጡ የምስራቅ እዝ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላት የዙ ጦር ስላለበት ወቅታዊ ሁኔታ ከሰሞኑ በፕላዝማ የግም ግምገማ መድረክ ማካሄዳቸውን ወታደራዊ ምንጮች ተናግረዋል። በፕላዝማ በተካሄደው በዚህ የግምገማ መድረክ ላይ የምስራቅ እዝ ዋና አዛዥ የሆኑት ሌተናል ጀኔራል መሐመድ ተሰማ ክፉኛ ተበሳጭተው የበታች አመራሮቻቸውን መዝለፋቸውን ጭምር ምንጮች ጠቅሰዋል። ሌተናል ጀኔራሉ ዘመናዊ የሆኑ ታንክና መድፎችን እንዲሁም ድሮንና ሌሎች ሜካናይዝድ መሳሪያዎችን ታጥቀን እንዴት ከድሽቃና ብሬን የዘለለ የቡድን መሳሪያ ያልያዘ ኃይል በዚህ ልክ ሊያፍረከርከን ይችላል በሚል ለመስመራዊ ጦር መኮንኖች እና ለክፍለ ጦር ዘመቻ መሪዎች ቁጣ ዘል ጥያቄ ማንሳታቸው ነው የታወቀው። በግምገማ መድረኩ ላይ በእዙ ስር ከነበሩ የአማራ ተወላጅ ወታደሮች መካከል 85 በላይ የሚሆኑ ወታደሮች ስርዓቱን በመክዳት ከነ ሙሉ ትጥቃቸው ፋኖን መቀላቀላቸውን የሚያመለክት ሪፖርት እየቀረበ ሲሆን ይሄ ሪፖርትም ሌተናል ጀኔራሉን ክፉኛ አስቆጥቷቸዋል ነው የተባለው። ሌተናል ጀኔራሉ በተለይ የእዙ የሰው ሀብት ክፍልና አስተዳደር ክፍል አመራሮችን በስም ሁሉ እየጠቀሱ ይውል ወታደር እስከሚከዳ ምን እየሰራችሁ ነበር የሚል ቁጣ አዘል ጥያቄ ማንሳታቸውን ወታደራዊ ምንጮች ገልጸዋል። መከላከያ ሰራዊቱ ፋኖን ለማጥፋት የሚወስደውን እርምጃ ፋኖ ደግሞ በጸረ ማጥቃት ስልት እየመከተና አጸፋዊ ምላሽ እየሰጠ ስላለበት ሁኔታና የፋኖ ኃይል ወቅታዊ ወታደራዊ አቋም እንዲሁም የምስራቅ እዝ አባላት የደረሰባቸውን የሰብዊና የቁሳዊ ኪሳራን በሚመለከት በሰፊው በተዳሰሰበት በፕላዝማ በተካሄደ በዚህ ግምገማ መድረክ እንደ እዝ መፍትሄ ይሆናሉ የተባሉ የተለያዩ አቅጣጫዎችን ለማስቀመጥ ተሞክሯል ነው የተባለው። በቀጣይ በሚደረጉ ወታደራዊ ዘመቻዎች ፋኖ ሎጂስቲክስ ማከማቻ አካባቢዎችና የቡድን መሳሪያዎቻቸው በልዩ ሁኔታ ዋና ኢላማ መደረግ እንዳለባቸው ሌተናል ጄኔራል መሐመድ ተሰማ አቅጣጫ አስቀምጠዋል። የፋኖ አዛዦች የሚንቀሳቀሱባቸው ቦታዎች በልዩ ሁኔታ ተጠንተው በድሮን እና በሌሎች ከባድ መሳሪያዎች የታገዘ የተሳካ የማጥቃት ዘመቻ መክፈት፣ ከከተማ እስከ ገጠር ያለውን የፋኖውን ሴል ለመበጣጠስ፣ ከፋኖ ከርቶ የሚወጡ ታጣቂዎች ካሉ እነሱን መጠቀም፣ እንዲሁም አሁን በፋኖ አደረጃጀት ውስጥ የሚታዩ ልዩነቶችን በሚዲያ ሰራዊቱ በኩል አጉልቶ ማውጣት የሚል አቅጣጫ መቀመጡን ወታደራዊ ምንጮች ገልጸዋል። በተጨማሪም በውጊያ ጊዜ የኃይል ማዛባትና ትንሽ ኃይል ከፊት ለፊት በመላክ በሌላ አቅጣጫ የከበባ ስራ መስራት ስቦ የመደምሰስና ኔትወርክ አጥፍቶ ጨለማን ተገን በማድረግ ፋኖ ካለበት ተስቦ ደርሶ ማፈን እንዲሁም የሽምቅ ውጊያ ስልትን መጠቀም በሚል የተሰጠው የመፍትሄ ሀሳብ በአስቸኳይ እንዲተገበር አቅጣጫ ተቀምጧል ተብሏል። በቀጣይ እዙ በሚያካሄደው ዘመቻ የሽምቅ ጥቃትን በሰፊው ለመተግበር ከቲም ምክትል አዛዥ እስከ ክፍለ ጦር ዘመቻ መሪ ድረስ ወደ ብር ሸለቆና ገርባሳ ወታደራዊ ማሰልጠኛ ጣቢያዎች ገብተው የተሃድሶ ስልጠና እንዲወስዱ መመሪያ ተላልፎ ወደ ስራ ተገብቷል፣ ሲሉን ስለ ግምገማ መድረኩ መረጃ ያጋሩን ወታደራዊ ምንጮች ጨምረው ገልጸዋል ሲል የዘገበው መረብ ሚዲያ ነው። ባህር ዳርን ጨምሮ በጎጃም ቀጠናዎች ወታደራዊ እንቅስቃሴዎችና ውጊያዎች እየተካሄዱ ነው። የአማራ ፋኖ በጎጃም በላይ ዘለቀ ስምንተኛ ክፍለ ጦር ሶማ ብርጌድ በእናርጅ እናውጋ ወረዳ በሳፋ አቅዳ ቀበሌ ምሽግ ሰርቶ የነበረን የአገዛዙ ጦር ደምስሰዋል። ፋኖቹ አስራ አምስቱን ሲደመስሱ ዘጠኝ በማቁሰልና ከአምስት በላይ መሳሪያ በመማረግ ታሪክ ሰርተዋል። ቦምብና በክላሽ እጅ በእጅ በነበረው በዚህ ውጊያ በአገዛዙ ጦር ላይ ከባድ ኪሳራ ደርሷል። በተመሳሳይ ጎጃም አገው ምድር ሶስተኛ ክፍለ ጦር የአገዛዙን ጦር ሲያርበደብደው መዋ የተባለውን የአማራ ፋኖ በጎጃም አሳውቀዋል። በዚህ ውጊያም ከ65 በላይ የብልጽግና ጦር የተደመሰሰ ሲሆን ብዙዎችን ማኩሰል ተችሏል። ይህ ኃይል ያመጣቸው ተሽከርካሪዎችም ሙትና ቁስለኛ ሲያመላልሱ እንዲውሉ ተደርገዋል። የመጣው አሸባሪ ሰራዊት በፒቲአር በዙ 23 በሞርተር እና ዲሽቃ ቢደበደብም የፋኖን ምት መቋቋም ባለመቻሉ አስክሬን ሲያመላልስ ውሏል ብሏል። በሌላ በኩል አዲስ አለማየሁ ሰባተኛ ክፍለ ጦር ተድላ ጓሎ ብርጌድ፣ አባይ ብርጌድ፣ መብረቁ ብርጌድ እና የክፍለ ጦሩ ጥቁር አንበሳ ሻለቃ በጋራ ጀብዱ ሰርተዋል። በሉማሜ ወረዳ ከዱጨ ወደ ሸብላ የቃንዳች የተንቀሳቀሰን የብልጽግና ኃይል 24ቱን መደምሰስ ሲቻል ከ14 በላይ ማቁሰል ተችሏል ሲል ገልጿል። ሙሉ የአገዛዙን ጦር ለመደምሰስ በተደረገ ትንቅንቅ ከየትኖራ ፔምፔ ናዙ 23 በመያዝ የተረፉትን አውጥቶ ሬሳውን እያዝረከረከ ተመልሷል። እንዲሁም በሸበል በረንታ ወረዳ ከመጀመሪያውም የፋኖ አላማ ይዘው ወደ አገዛዙ እጅ ሰጠን በሚል የገቡ ሁለት አርበኞች ደፈጣ ላይ በነበሩ ሶስት የአገዛዙ ወታደሮች ላይ እርምጃ በመውሰድ የሽፈራው ገርባውን ብርጌድ መልሰው ተቀላቅለዋል። እንዲህ አይነት ስራዎችን አስበን የሰራ ነው ስለሆነ በሁሉም ቀጠና የሚቀጥል ይሆናል ሲልም የአማራ ፋኖ በወሎ አስታውቋል። ድርጅቱ የአብይ አህመድ ሰራዊት ሆን ብለን የላክናቸውን የእኛን አካላት ከርተው መጡ በማለት በአሚኮ ሲዘግብ የነበረ መሆኑ የሚታወቅ ነው ያለ ሲሆን ከእነዚህ መካከልም በፍኖተ ሰላም ከተማ ከአረንዛው ዳሞት የከዱ ናቸው ብሎ ሲመጻደቅባቸው የነበሩት ፋኖዎች ስራቸውን ጨርሰው ወደ ፋኖ አህዳቸው በሰላም ተቀላቅሏል ብሏል። በተመሳሳይ የጎጃም ህዝብ በተለያዩ ቀበሌዎች ችግሩን በፋኖ አስተራ ር እየፈታ መሆኑን ህዝቡን ዋቢ አድርጎ የገለጸው የአማራ ፋኖ በጎጃም በትናንትና ሁለትም በሉማሜ ወረዳ፣ በስናን ወረዳ፣ በእነማይ ወረዳና በተለያዩ ወረዳዎች በተደረገ ውይይት ህዝቡ መልካም አስተዳደር እንዳለና ትግሉን ለመቋጨት የማያደርገው የለም በማለት ለፋኖ ያለውን አጋርነት ገልጿል ሲል አስፍሯል። ይህ እንዲህ እንዳለ ዛሬ ጠዋት በባህር ዳር ኤርፖርት በሄሊኮፕተር ቅኝት ሲደረግ ነበር። በከተማም የወታደራዊ እንቅስቃሴ መጨመሩን የከተማ ነዋሪዎች ነግረውናል። በተመሳሳይ ትናንት ምሽት ባህር ዳር በሙሉ አለም አዳራሽ ከ25 በላይ ተሽከርካሪዎች ተ ቀንፈው እንደታዩ ሰምተናል። አይሱዙ ኤፍኤስአር ኮንቮይ መኪኖች የቆሙ ሲሆን ዛሬ ማለዳውንም ሎጂስቲክ ጭነው በባህር ዳር የተለያዩ በሮች መውጣት ጀምረዋል። ቪኦኤን ጨምሮ ሌሎች በአሜሪካ መንግስት በጀት የሚተዳደሩ ሚዲያዎች ላይ የሚሰሩ ከ1300 በላይ ጋዜጠኞች ተባረሩ። ይህን አስመልክቶ ሳሌም ሰለሞን የተባለችው የቪኦኤ ጋዜጠኛ በኤክስ ገጿ ላይ እንደ ኤርትራዊ አሜሪካዊነቴ ያለ ነጻ ፕሬስ ህይወት ምን እንደሚመስል አብጠርጥሬ አውቀዋለሁ። በቪኦኤ ውስጥ እንድሰራም ብቻ ሳይሆን ተልእኮው ጭምር እያገለገልኩ ያለውትም ለዚህ ነው። በየቀኑ ታማኝ የሆኑ ዜናዎችን እያቀረብን ስንሰራ በመቆየታችንም ኩራት ይሰማኛል ብላለች። ይህች አንጋፋ ጋዜጠኛ ይህንን አስተያየት የጻፈችው የምትሰራ የምትሰራበት ድርጅት የላከላትን ኢሜይል ካነበበች በኋላ ነው። ጋዜጠኛ ሳሌም የምትሰራበት ድርጅት ቪኦኤ ይሁን እንጂ ዋናው ቀጣሪዋ የአሜሪካ ግሎባል ሚዲያ ኤጀንሲ ነው። ይህ ተቋም ቪኦኤን ጨምሮ ሬዲዮ ፍሪ ኤዥያን፣ ሬዲዮ ፍሪ ዩሮፕንና ሌሎችንም በአሜሪካ መንግስት በጀት የሚተዳደሩ ሚዲያዎችን የሚያስተዳድር ሲሆን ከ3500 በላይ ሰራተኞችን ያቀፈ ነው። ባለፈው አመት ብቻ 886 ሚሊዮን ዶላር በጀት የተያዘለት ትልቅ ተቋምም ነው። ይሁንና ፕሬዚዳንት ትራምፕ አርብ እለት ባወጡት ልዩ ትዕዛዝ ይህንን ተቋም አላስፈላጊ መንግስት መንግስታዊ ቢሮክራሲ ብለው ከሰየሟቸው ውስጥ መድበውታል። ይህን ተከትለው ለቪኦኤ ከ1300 በላይ ለሚሆኑ ጋዜጠኞች በተላከላቸው ኢሜይል የግዳጅ እረፍት እንዲወጡ ተነግሯቸዋል። በተጨማሪም በእጃቸው ላይ የሚገኘውን የፕሬስ መግቢያ ፈቃድና ሌሎች ቁሳቁሶች እንዲያስረክቡ ትዕዛዝ ተላልፎላቸዋል። ይህም በቀጥታ ማባረር እንደሆነ ተነግሯል። የቪኦኤ ዋና ዳይሬክተር ማይክል አብራሞዊትስ ይህንን በተመለከተ በሰጡት አስተያየት ከ83 ዓመታት ወዲህ ለመጀመሪያ ጊዜ የቪኦኤ ድምፅ እንዲዘጋ ተደርጓል። እኛ የአሜሪካን ታሪክ መናገር በመላው ዓለም ዲሞክራሲንና ነጻነትን ስናስተዋውቅ ቆይተናል። በተለይም በአምባገነን ስርዓት ውስጥ ለሚገኙ ህዝቦች ተገቢና ሚዛናዊ መረጃዎችን ስናቀርብም ነበር ብለዋል። አንድ የድርጅቱ ጋዜጠኛ ስትናገር ይህ እንደሚሆን እንገምት ነበር፣ ይሁንና ዛሬ ይሆናል ብለን ግን አላሰብንም ነበር ያለች ሲሆን የተወሰደውን ይህንን እርምጃ መቀመጫውን በፈረንሳይ ያደረገው ሪፖርተርስ ዊዛውት ቦርደርስ ተቃውሞታል። ድርጅቱ በመግለጫው የአሜሪካ ኮንግረስ ይህንን ውሳኔ እንዲቀለብስም ጠይቋል። በፕሬዚዳንቱ ውሳኔ መሰረት ቪኦኤ ለጊዜው እንዲቆም የተደረገ ቢሆንም በኮንግረስ ስብሰባ ላይ ይህ ውሳኔ ከፍተኛ ሙግት እንደሚገጥመው ይጠበቃል። ዋይት ሀውስ የፕሬዚዳንት ትራምፕን ውሳኔ በማስመልከት ባቀረበው ጽሁፍ ላይ ግን በቪኦኤ ላይ በርካታ ክሶችን ዘርዝሯል። ከእነዚህ መካከልም የቪኦኤ ማኔጅመንት ሀማስን እና አባላቱን አሸባሪዎች ተብለው እንዳይጠሩ መወሰኑን ጠቅሷል። ደቡብ አፍሪካ የአሜሪካን ማናለብኝነት እንዳትቀበል ተቃዋሚዎቿ ተናገሩ። አሜሪካ በሀገሯ የሚገኙትን የደቡብ አፍሪካውን አምባሳደር በሰባ ሁለት ሰዓታት እንዲወጡ ማዘዟን ተከትሎ ደቡብ አፍሪካ ይህንን ማናለብኝነት እንዳትቀበል የአገሪቷ ተቃዋሚዎች ጠይቀዋል። በዋሽንግተን መቀመጫቸውን አድርገው የነበሩት የደቡብ አፍሪካ አምባሳደር ኢብራሂም ራሱል ከአሜሪካ ተባረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ አሜሪካን የሚጠላ ዘር ላይ የሚያተኩር ፖለቲከኛ ብለው ከፈረጇቸው በኋላ በአገሪቱ ተቀባይነት የላቸው ናቸውም ሲሉ ከሀገር እንዲወጡ ትዕዛዝ አስተላልፈዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት እየተሞላበት ሆኗል። ይሁን እንጂ የደቡብ አፍሪካ የዓለም አቀፍ ግንኙነት ሚኒስትር ሮናልድ ላሞላ በትዊተር ዲፕሎማሲ ላይ መሳተፉ ጠቃሚ አይደለም፣ ሁለቱ ሀገራት ፊት ለፊት ሊነጋገሩ ይገባል ሲሉ ለመንግስታዊ የዜና ወኪል ኤስኤቢሲ ተናግረዋል። በሰላትችታቸው የሚታወቁትና በደቡብ አፍሪካ ኢፍትሐዊነትን ለመቀልበስ የሚሰራው ፓርቲ ኢኮኖሚክ ፍሪደም ፋይተርስ መሪ ጁሊየስ ማሌማ ዋይት ሃውስን በተቆጣጠረው ብርቱካናማ ቂል እንድትሸማቀቅ እንዳይፈቅዱ ሲሉ ለአገሪቱ ፕሬዝዳንት ሲሪል ራማፎሳ መልእክታቸውን አስተላልፈዋል። የፓን አፍሪካንስት ኮንግረስ ዋና ጸሐፊ አፓፖዋ የአሜሪካን ውሳኔ አውግዘው በደቡብ አፍሪካ ሉዓላዊነት ላይ የተፈጸመ ጥቃት እንዲሁም በአገሪቱ ፖሊሲ ላይ የአዛዥነት ሚና ለመጫወት የሚደረግ ሙከራ ብለውታል። ደቡብ አፍሪካ የአሜሪካ አሻንጉሊት አይደለችም፣ ያለማንም ጣልቃ ገብነት ሀገራችንን የማስተዳደር መብት አለን ብለዋል። ትራምፕ ደቡብ አፍሪካ በቅርቡ ያጸደቀችው የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠረ ነው በሚል ለአገሪቱ የሚደረገውን የገንዘብ ድጋፍ አቋርጠዋል። ደቡብ አፍሪካ ከጨቋኙ የአፓርታይድ ስርዓት ከ30 ዓመታት በፊት ብትላቀቅም አሁንም አብዛኛው የአገሪቱ የእርሻ መሬቶች አነስተኛ በሆኑት ነጮች እንደተያዘ ነው። ከዚህም ጋር ተያይዞ የመሬት ባለቤትነት በአገሪቱ አከራካሪና አወዛጋቢ ጉዳይ ሆኖ የቆየ ሲሆን በቅርብ ጊዜ የጸደቀው የመሬት ፖሊሲ ይህንን ኢፍትሐዊነት ለማስተካከል ያለመ ነው ተብሏል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማ ማፎሳ በአንዳንድ ሁኔታዎች ያለ ካሳ መሬት መውረስ የሚያስችል ረቂቅ ህግ እንዲሆን ፈርመዋል። የደቡብ አፍሪካ መንግስት በመሬት ባለቤትነት ላይ የሚታየው ታሪካዊ ኢፍትሃዊነት እና ዘረኝነት እንዲስተካከል ጥሪዎች እየቀረቡለት ይገኛሉ። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።